ታላቁን የጌታችንን ጾም ከጀመርን ስድስት ሳምንት ላይ ደርሰናል። ይህን ሳምንት ቅድስት ቤተ ክርስቲያን ገብርኄር የሚል ስያሜ ሰጥተዋለች። ገብርኄር በጎ አገልጋይ ማለት ሲሆን የስያሜውን መነሻ የምናገኘው በዕለቱ ስርዓተ ቅዳሴ ከሚነበበው የወንጌል ክፍል የማቴዎስ ወንጌል ምዕራፍ 25 ቁጥር 14 እስከ 30 ላይ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በምሳሌ መስሎ ካስተማራቸው ትምህርቶች መካከል አንዱ የሆነው የዛሬው ወንጌል አስተማሪ ሆኑ መሰረታዊ ጉዳዮችን በውስጡ ይዟል። በተለይ ምንም እንኳን የቤተ ክርስቲያን ኃላፊነት የእገሌና እገሊት ተብሎ ባይወሰንም ቤተ ክርስቲያን ባላት የአገልግሎት መዋቅር መሰረት የኃላፊነትን ቦታ ይዘው የሚያገለግሉ ሰዎች አትኩሮት ሊሰጡባቸው የሚገባቸውን ነጥቦች ይጠቁማል። ይህን ለማየት ያመቸን ዘንድ ከታሪኩ የመጀመሪያው ክፍል በመነሳት ዋና ዋና የሆኑ ሐሳቦችን በአትኩሮት መመርመር ጠቃሚ ነው። በምሳሌያዊ ታሪክ መጀመሪያ ላይ የምናገኘው አንድ መንገድ ሊጀምር ያሰበ ሰው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 አምስት መክሊት ተቀብሎ የነበረው ሌላ አምስት፣ እንዲሁ ሁለት መክሊት ተቀብሎ የነበረው ሌላ ሁለት መክሊት አትርፈው ጌታቸው ፊት እንደቆሙ ያየ ጌታም በእነዚህ አገልጋዮች ታማኝነት ተደስቶ ወደ ደስታው እንዳስገባቸው እናያለን። በተቃራኒው ደግሞ ያ አንድ መክሊት ተቀብሎ የነበረው ምድርን ቆፍሮ ያተርፍባት ዘንድ የተሰጠችውን መክሊት እንደቀበረ ከዚህም አልፎ ምን አደረግበት ተብሎ ሲጠየቅ የአመፃ ንግግር እንደተናገረ በዚህም ከፊቱ ያዘነው ጌታውም ያን ክፉ አገልጋይ እንዲቀጣ እንዳደረገው እናነባለን። በዚህኛው ክፍል ከተጠቀሰው ታሪክ ሶስቱ አካላት ማለትም የመክሊቱ ሰጪ ጌታ፣ በጎ የተባሉት አገልጋዮችና ክፉና ሰነፍ የተባለው አገልጋይ በተናጠል እንመልከታቸው። የአገልጋዮቹን ጌታ፣ ይህ ሰው ለገንዘቡ ጠንቃቃ ከመሆኑ ባሻገር በአገልጋዮቹ ላይ ሙሉ ስልጣን እንዳለው እናያለን። በክፉም አገልጋይ ላይ ባለመታዘዙ ምክንያት የፈረደበትን ፍርድ ለቅሶና ጥርስ ማፋጨት ወዳለበት በውጭ ወዳለ ጨለማ እንዳወጡት ስንመለከት የሚያሳየን የአገልጋዮቹን ጌታ ታላቅ ስልጣን ነው። ምንም እንኳን ስልጣኑ ጽኑ ቢሆንም ይህ ጌታ ፍርዱ ግን በእውነት ላይ የተመረኮዘ መሆኑ ደግሞ በድካማቸው ታግዘው በተሰጣቸው መክሊት ላተረፉት በጎ አገልጋዮች የሰጣቸውን ፍጹም ደስታን መጥቀስ ይቻላል። በጎ አገልጋዮች በአገልጋዮቹ ጌታ በጎ አገልጋዮች የተባሉት አምስት መክሊት የተቀበለውና ሁለት መክሊት የተቀበለው ናቸው። እዚህ ጋር ማስተዋል የሚገባው እነዚህ ሁለት አገልጋዮች በጎ አገልጋዮች ለመባል ያበቃቸው አስቀድመው ብዙ ወይም የተሻለ ቁጥር ያለው መክሊት ለመቀበል መብቃታቸው አይደለም። ጉዳዩ የመክሊቱ ቁጥር ሳይሆን በተሰጣቸው መክሊት መጠን የሚገባቸውን ያህል ደክመው ማትረፍ መቻላቸው ነው። ክፉና ሰነፍ አገልጋይ ይህ ሰው የተጠቀሱ ሶስት መሠረታዊ ችግሮች አሉበት። አንደኛ ይህ ሰነፍ አገልጋይ ያደረገው ከታዘዘበት ዓላማ በተቃራኒው መልኩ ነው፣ ሊሰራበት የሚገባውን መክሊት ቀበረው። ይህም ለጌታው ትእዛዝ ያለውን ቸለኝተኝነት ያሳያል። ሁለተኛ ጌታው በመጣ ጊዜ ዓመፅ የተመላበት የአሰት ንግግር ተናግሯል። ከሄደበት ቦታ ተመልሶ ጌታው በተሰጠው መክሊት ምን እንዳደረገ ሲጠይቀው እንተ ካልዘረኸበት የምታጭ፣ ካልበተንክበት የምትሰበስብ ጨካኝ ሰው እንደሆነ ካውቃለሁ ስለፈራው ሄድኩና መክሊትን በምድር ውስጥ ቀበርኩ ሲል መለሰለት። ይህ ንግግር ከዓመፅ ንግግርነቱ በተጨማሪ ውሸት አለበት ምክንያቱም እርሱ እንዳለው ጌታው ካልዘራበት የሚያጭድ ካልበተነበት የሚሰበስብ ጨካኝ ሰው ሆ ቢሆን ኖሮ ያደርግ የነበረው ምንም መክሊት ሳይሰጠው ከነ ትርፉ ሁለት መክሊቶችን ጠይቀው ነበር። ነገር ግን ተጽፎ የምናነባው ትርፉን ከመጠየቅ በፊት አንድ መክሊት ሰጦት እንደነበር ነው። ይህ ማለት ደግሞ አስቀድሞ ገንዘቡን ዘርቶ ነበር ማለት ነው። ስለዚህ ይህ ጌታ ዘርቷልና ማጨድ ይገባዋል፣ በትኗልና መሰብሰብን መብቱ ነው። ሶስተኛ እርሱ መስራት ሲሳነው እንኳን እድሉን ለሌሎች አልሰጠም። ይህ ሰው የተሰጠው መክሊት በትርፍ ሊመልስ እንደሚገባ ጠንቀቆ ያውቃል። ምክንያቱም ገና ሲቀበል ከጌታው የተቀበለው ትዕዛዝ ነውና። ስለዚህ ምንም እንኳን መውጣት መውረዱ ቢከብደውም ወጥተው ወርዶ ማትረፍ ለሚችሉ ሰዎች አለመስጠቱ ተጨማሪ ጥፋቱ ነው። ይህን እንዳያደርግ ያሰረው ደግሞ ውስጡ የተቀረጸው የአመፅ መንፈስ ነው። ጌታው መጥቶ ስለ ትርፉ ሲጠይቀው የሚመልስለትን ረቤለሽ ምክንያት እንደ መከላከያ አድርጎ ማስቡ። አእምሮው ሌላ አማራጭ እንዳያስብ የዘጋበት ይመስላል። የመጽሐፍ ቅዱስ መተርጉማን አባቶች እዚህን ምሳሌያዊ ታሪክ ምስጢር ሲያስተምሩ የአገልጋዮቹ ጌታ የፍጡራን ጌታ የሆነ የእግዚአብሔር ምሳሌ እንደሆነ እንዲሁም ሦስቱ አገልጋዮች በተለያየ ደረጃ ያሉ ምዕመናንን እንደሚወክሉ ያስተምራሉ። ከዚህ የወንጌል ክፍል ምን እንማራለን? ከተጠቀሰው ታሪክ የምንማራቸው ብዙ ነገሮች ቢኖሩም አበይት የእውነቱን ሁለቱን እንመለከታቸው። አንደኛ ለእያንዳንዳችን ከእግዚአብሔር የተሰጠን ስጦታ እንዳለን እንረዳበታለን። እግዚአብሔር እያንዳንዳችንን በሃይማኖት ሆነን የምናፈራውን ፍሬ ይፈልጋል። ምንም እንኳን ከእኛ ፍሬም ቢፈልግም ያን ፍሬ ማፍራት የምንችልበት ኃይል ግን የእግዚአብሔር ልጅነት ካገኘንበት ከዕለተ ጥምቀት ጀምሮ እንደሚያስፈልገን መጠን እየሰጠን ነው። ከእግዚአብሔር ዘንድ የተቀበልናቸው ስጦታዎች በቁጥር እጅግ ብዙ ቢሆኑም በአይነታቸው ግን ለሁለት ከፍሎ ማየት ይቻላል። የመጀመሪያው እያንዳንዱ ክርስቲያን ዳግመኛ በመወለድ ምስጢር ያገኘው የእግዚአብሔር ልጅነት ጸጋና ከልጅነት ጋር በተያያዙ የሚሰጡ ስጦቶች ናቸው። ሁለተኛው አይነት ደግሞ እንደ እግዚአብሔር ፍቃድና እንደ ሰውየው አቅም ለተለያዩ መንፈሳዊ አገልግሎቶች ማስፈጸሚያ የሆኑ ዘንድ በእግዚአብሔር የሚሰጡ ስጦቶች ናቸው። ለምሳሌ ትንቢት መናገር፣ በተለያዩ ልሳናት መናገር፣ አጋንንትን ማውጣት የመሳሰሉት ከዚህኛው አይነት ስጦታ የሚመደቡ ናቸው። ትልቁ ችግር ግን ተጠማቂው ሰው ይህን የልጅነት ክብሩን አለመረዳቱ ነው። የልጅነት ክብሬን ተረድቻለሁ እያለ የሚያወራውም ቢሆን የልጅነቱ መክሊት በልቡና ውስጥ ቀብሮ አንድም ፍሬ ሳያፈራ ስለ ማንነቱ ለመውራት ቃላት ሲመርጥ ጊዜ ያባክናል። አብዛኛው ግን የክርስትና እምነት ደጋፊ ነው። የእግዚአብሔር ልጅነት ሊገለጥ የሚገባው እንደ ሀገር ልጅነታችን በምናሳየው የደጋፊነት ወይም የቲፎዘነት ስሜት አይደለም። ደጋፊነት በጊዜና በቦታ የተወሰነ ያውም ኃላፊ ለሆነ ድርጊት ነው። ክርስትና ግን በማንኛውም ቦታ ጊዜ የሚኖርበት የሕይወት መስመር እንጂ የሚደገፍ ጊዜያዊ ድርጊት አይደለም። ስለዚህ በጣም ልንጠነቀቅ የሚገባን የመጀመሪያው መክሊታችን ልጅነታችን መሆኑን መረዳት ያስፈልገናል። በዚህም መክሊት እንድንሰራ የታዘዝናቸው ምግባራት፣ እንድናፈራ የሚጠበቅብንን ፍሬዎች ማፍራት አለብን። ያለዚያ መክሊቱን እንደቀበረው ሰው መሆናችን ነው። ሁለተኛ፣ እያንዳንዱ ስጦታ እንደሚያስጠይቅ እንረዳለን። እግዚአብሔር ያለ አንድ ዓላማ ለሰዎች ኃላፊነትን የሚያስከትል ስጦታ አልሰጠም፣ አይሰጥምም። ማንም ከእግዚአብሔር የተቀበለ ሰው በተሰጠው ስጦታ ለሆነ ዓላማ ነውና ጥያቄ አለበት። ጥያቄው ደግሞ የስጦታው ባለቤት ራሱ እግዚአብሔር ነው። መንጋውን እንዲጠብቁለት ሥልጣንና የተለያዩ የአገልግሎት ስጦታዎችን እግዚአብሔር የሰጣቸው አሉ። ሆኖም ግን የተሰጣቸው ኃላፊነት የሚያስጨንቃቸው ቀለባቸው በእውነተኛ ትዕትና የሚተጉ ያሉትን ያህል የሚያገለግሉበትን ስጦታ ከእግዚአብሔር መቀበላቸውን እንዲሁም የሚያስጠይቃቸው መሆኑን እስኪዘነጉ ድረስ መንገዳቸውን ይሳቷሉ። በእግዚአብሔርና በሰዎች መካከል እንደ ድልድይ ሆነው ያገለገሉ ዘንድ በተሰጣቸው ሥልጣን እግዚአብሔርን የሚያሳዝን ተግባር የሚፈጽሙም ሰዎች ለዚህ ጥሩ ምሳሌዎች ናቸው። እንዲሁም ደግሞ ተሰባኪውን ወደ እግዚአብሔር ከመምራት ይልቅ የነሱ ደጋፊ ስለ ክብራቸው ተሟጋጅ እንዲሆን በሕዝቡ መካከል ጎራ እንዲፈጥርና የጳውሎስ ነኝ የአጵሎስ ነኝ እንዲል የሚያደርጉትም ሰባኪዎችም ሌሎቹም ተጠቃሾች ናቸው። ማንም ይሁን ማን ግን ስለተሰጠው መክሊት ባለቤቱ ከፊቱ አቁሞ እንደሚጠይቀው መዘንጋት የለበትም። ወስብሐት ለእግዚአብሔር። ይቆየን።